ከታሪክ ማህደር ተሰውሮ የቆየውና ስለ አንዲት ሴትና ልጆቿ የሚታርከው አስደናቂ ታሪክ ነው። ይህ ታሪክ እስከ ዛሬ ድረስ የብዙ አሕዛብ መገኛና የእግዚአብሔርን ሁሉን አቀፍ የቃል ኪዳን ፍጻሜ ምስጢር የሚከፍት ቁልፍን ይዟል። ዛሬ በአብርሃም ድንቅ ታሪክ ውስጥ ከታወቁት ከሣራና ከአጋር ባሻገር ብዙዎቻችን ወደማናውቀው የሕይወቱ ገጾችን እንሻገራለን። አብርሃም ከሚወዳት ከሣራ ሞት በኋላ ሌላ ሚስት አግብቶ እንደነበር ስንቶቻችሁ ታውቃላችሁ? ስሟ ኬጡራ ይባላል። ይህቺ ሴት ማን ነበረች? ልጆቿስ ምን ዓይነት ተጽዕኖ በጥንታዊው ዓለም ላይ ያሳረፉ? እንዴትስ ነው እግዚአብሔር ለአብርሃም የሰጠው የብዙ አሕዛብ አባት የመሆን የተስፋ ቃል በእነርሱ በኩል ፍጻሜ ያገኘው? ይህ ታሪክ ምንም እንኳን ትኩረት ባይሰጠውም ጥልቅ መንፈሳዊና ታሪካዊ አንድምታ ያለው የእግዚአብሔርን ጥልቅ ጥበብና ሁሉን አቀፍ ዓላማ የሚያሳይ ነው። ዛሬ የኬጡራን ማንነት፣ የልጆቿንና የትውልዳቸውን ታላቅነት እንዲሁም የአብርሃምን የቃል ኪዳን በረከት እንዴት እንደተካፈሉ በጥልቀት እንፈትሻለን። ይህንን አስገራሚና ብዙም ያልተዳሰሰ ታሪክ እስከ መጨረሻው ድረስ እንድትከታተሉ በአክብሮት እጋብዛችኋለሁ ምክንያቱም የምትሰሙት ነገር በእርግጥም ያስደንቃችኋል። በቅዱሳት መጽሐፍት ገጾች ውስጥ ስሟ በጸጥታ የተከተበ፣ በታላቁ አብርሃም የሕይወት ታሪክ ውስጥም ጉልህ ስፍራ የያዘች አንዲት ምስጢራዊ ሴት አለች። ስሟ ኬጡራ ይባላል። ኦሪት ዘፍጥረት ምዕራፍ 25 ከአንደኛው እስከ አራተኛው ቁጥር ድረስ ስለ እርሷና ስለ ልጆቿ በአጭሩ ተተርኳል። አብርሃምም ሌላይቱን ሚስት አገባ ስሟም ኬጡራ ነበረ። እርሷም ዚምዛራን፣ ዮቅሻንን፣ ሜዳንን፣ ምድያምን፣ ይሽባቅንና ሹዋሕን ወለደች ይለናል። ይህ አጭር መግለጫ ብዙ ጥያቄዎችን ያጭራል። ኬጡራ ከየት መጣች? ከአብርሃም ጋር እንዴት ተገናኘች? በሐዘን በተዋጠው የአብርሃም ጎጆ ውስጥስ ምን አይነት ሚናን ተጫወተች? የስሟ ትርጉም በራሱ የሚሰጠን ፍንጭ አለ። ኬጡራ ማለት እጣን ወይም መልካም ማዕዛ ማለት ነው። ይህ ስያሜ እንዲሁ በአጋጣሚ የተሰጣት አይመስልም። እስቲ አስቡት አብርሃም የሕይወቱ አጋር የነበረችውን የተስፋውን ልጅ እናት የሆነችውን ሣራን በሞት ካጣ በኋላ በከባድ ሐዘን ውስጥ ተቀምጧል ጎጆ በዝምታና በናፍቆት ተሞልቷል። ታዲያ ኬጡራ ወደዚህ ቤት ስትመጣ ልክ መልካም መዓዛ እንዳለው ዕጣን ለአብርሃም የመጨረሻ ዓመታት አዲስ የሕይወት እስትንፋስን የሰላምና የበረከት ስሜት ይዛለት የመጣች ይመስላል። ሐዘኑን የምታስረሳ፣ ብቸኝነቱን የምትጋራ፣ የጎደለውን የምትሞላ የተወደደች ሴት። ኬጡራ ከአብርሃም ጋር የነበራት ግንኙነት ምንም እንኳን በመጽሐፍ ቅዱስ ውስጥ በስፋት ባይተነተንም ጠቀሜታው ግን በቀላሉ የሚታይ አይደለም። ከሣራ ሞት በኋላ የአብርሃምን ሕይወት ያጣፈጠች፣ ልጆች የወለደችለት፣ በዚህም የእግዚአብሔርን የብዙ አሕዛብ አባትነት የተስፋ ቃል ፍጻሜ በሌላ አቅጣጫ ያስቀጠለች እርሷ ናትና። የኬጡራ ማንነት በጥልቀት ሲመረመር እርሷ የአብርሃም ዕቁባት እንደነበረች መጽሐፍ ቅዱስ ይጠቅሳል። ይህ በወቅቱ በነበረው ባህል የተለመደ ቢሆንም የአብርሃም ለእርሷና ለልጆቿ የነበረው አሳቢነት ግን ልዩ ነበር። ልጆቿን ስጦታዎችን በመስጠትና ከይስሐቅ በመለየት ወደ ምስራቅ አገር መላኩ ምንም እንኳን የተስፋው መስመር በይስሐቅ በኩል ቢሆንም ለእነዚህም ልጆች የራሱ የሆነ ድርሻና ቦታ እንደነበረው ያሳየናል። አንዳንድ የጥንት አይሁድ ሊቃውንትና ተንታኞች ደግሞ አንድ አስገራሚ መላምት ያቀርባሉ። ምናልባትም አጋር ከብዙ ዓመታት በኋላ ስሟን ወደ ኬጡራ ለውጣና እንደገና አብርሃም ጋር መታ አግብታው ሊሆን እንደሚችል የሚናገሩ አሉ። ይህንን መላምት የሚደግፉ ኬጡራ የሚለው ስም መታሰር ወይም መተሳሰር ከሚል የዕብራይስጥ ቃል ጋር ሊገናኝ ይችላል ከሚለው እሳቤ ነበር። ይህ በአንድ ወቅት ተለያይተው የነበሩት አብርሃምና አጋር በእግዚአብሔር ፈቃድ እንደገና መተሳሰራቸውን ያመለክታልም ይላሉ። ይሁንና ይህ ትርጓሜ በመጽሐፍ ቅዱስ በግልጽ የተደገፈ አይደለም። አብዛኞቹ የመጽሐፍ ቅዱስ ምሁራን ኬጡራን ከሣራና ከአጋር የተለየች ሶስተኛ ሚስት እንደሆነች ያምናሉ። ያም ሆነ ይህ፣ የኬጡራ ታሪክ በአብርሃም የመጨረሻ የሕይወት ዘመን ላይ ብርሃንን የፈነጠቀ የተስፋ ጮራን ያሳየ እንዲሁም የእግዚአብሔርን አስደናቂ አሰራር በሌላ መልኩ የገለጠ ነው። ይህቺ ዝምተኛ ሴት በታሪክ ላይ አሻራዋን ያኖረች፣ የብዙ ነገዶች እናት የሆነች ሴት ነበረች። ከኬጡራ ማሕፀን የወጡት ስድስቱ የአብርሃም ልጆች በታሪክ ውስጥ የራሳቸውን ገጽ የጻፉ፣ ሰፋፊ ግዛቶችን የተቆጣጠሩ፣ ኃያላን ነገዶችን የመሠረቱ ናቸው። ስማቸው ብቻ ሳይሆን የዘር ሐረጋቸው ያስከተለው ተጽዕኖ ከፍ ያለ ነው። ዚምራን፣ ዮቅሻን፣ ሜዳን፣ ምድያም፣ ይሽባቅና ሹዋሕ፣ እነዚህ ስሞች ከጀርባቸው ሰፊ ታሪክና የስልጣኔ አሻራን ይዘዋል። ያ የእምነት አባት አብርሃም ልጆቹን በባዶ እጃቸው አልሰደዳቸውም። መጽሐፍ ቅዱስ ለቁባቶቹ ልጆች ስጦታዎችን ሰጥቶ በሕይወት ሳለ ከልጁ ከይስሐቅ እንዲለዩ ወደ ምሥራቅ አገር ላካቸው ይላል። ይህ ድርጊት የአብርሃምን ጥበብና ርቁ ሐሳቢነት ያሳያል። በአንድ በኩል የተስፋው ልጅ ይስሐቅና የቃል ኪዳኑ መስመር እንዳይዛባ ጥንቃቄ አድርጓል። በሌላ በኩል ደግሞ ሌሎች ልጆቹም የራሳቸውን ሕይወት እንዲመሩ፣ የራሳቸውን ግዛት እንዲመሰርቱና በረከቱን እንዲያገኙ መንገድ ከፍቶላቸዋል። ወደ ምስራቅ አገር የተሰደዱት እነዚህ ወንድማማቾች በጊዜ ሂደት እየበዙና እየተስፋፉ ሄዱ። የአረቢያ ባሕረ ባህረ ገብ መሬትና አካባቢው በዘሮቻቸው ተሞላ። እያንዳንዳቸው የየራሳቸውን ነገድ መስርተው የየራሳቸውን ባህልና ሥርዓት አዳብረው በጥንታዊው ዓለም የፖለቲካና የኢኮኖሚ መድረክ ላይ ሰፊ ሚና ተጫውተዋል። የዮቅሻን ልጆች የሆኑት ሳባና ድዳን በተለይ በንግድ ሥራቸው ይታወቃሉ። የጥንት የንግድ መስመሮችን በመቆጣጠር ከሩቅ አገሮች ዕጣን፣ ወርቅና ሌሎች የቅንጦት እቃዎችን በማመላለስ ስማቸው ገንኗል። ንግስተ ሳባ የንጉስ ሰለሞንን ጥበብ ለመስማት ከሩቅ አገር ስጦታዎችን ይዛ መምጣቷ የነዚህን ነገዶች የንግድ ኃያልነትና የባህል ልውውጥ አንድ ማሳያ ነው የሚሉ ጥቂት ምሁራንም አሉ። የድዳን ልጆች የሆኑት አሹሪም፣ ለጡሺምና ለአሚም እንዲሁ በታሪክ መዝገቦች ውስጥ ስማቸው ተጠቅሷል። ከቄጡራ ልጆች መካከል ጎልቶ የሚነሳው ምድያም የምድያማውያን ነገድ አባት ነው። ምድያማውያን በሲና ልሳነ ምድርና በአካባቢው ሰፊ ግዛት የነበራቸው ኃያል ሕዝብ ነበሩ። ታሪካቸው ከእስራኤላውያን ታሪክ ጋር በእጅጉ የተቆራኘ ነው። እነዚህ ሁሉ የኬጡራ ልጆችና የልጅ ልጆቻቸው ምንም እንኳን ከይስሐቅ የቃል ኪዳን መስመር የተለዩ ቢሆኑም የአብርሃም ዘር መሆናቸው ግን አልቀረም። እግዚአብሔር ለአብርሃም የሰጠው የብዙ አሕዛብ አባት ትሆናለህ የሚለው ቃል በእነዚህ ነገዶች መስፋፋትና በረከት ፍጻሜውን አግኝቷል። ይህ የሚያሳየው የእግዚአብሔር በረከትና ዓላማ ከአንድ የተወሰነ መስመር ባሻገር እንዴት እንደሚፈርስና እንደሚታደስ ነው። የኬጡራ ታሪክና የልጆቿ መስፋፋት የእግዚአብሔርን ታላቅነትና ሁሉን አቀፍ አሳቢነት በግልጽ የሚያሳይ በታሪክ ውስጥ የተደበቀ የሚመስል ነገር ግን ጥልቅ ትርጉም ያለው ምዕራፍ ነው። የነዚህ ነገዶች መነሳትና መውደቅ፣ ከእስራኤላውያን ጋር የነበራቸው ግንኙነት፣ የንግድና የባህል ልውውጣቸው ሁሉ በመካከለኛው ምስራቅ ታሪክ ላይ የራሱን የማይፋቅ አሻራ ጥሏል። ከኬጡራ ልጆች መካከል ስሙ በታሪክ ማህደር በደማቁ የተጻፈው ትውልዱም በጥንታዊ ዓለም መድረክ ላይ ጉልህ ሚና የተጫወተ አንድ ልጅ አለ። እርሱም ምድያም ይባላል። የምድያም ሰዎች በሲና ልሳነ ምድርና በአካባቢው ሰፊ ግዛት የነበራቸው በወታደራዊ ኃይላቸውና በንግድ ስራዎቻቸው የታወቁ ኃያላን ህዝቦች ነበሩ። ታሪካቸው ከእስራኤላውያን ታሪክ ጋር እንደ ጥላ የተቆራኘ፣ አንዳንዴ ወዳጅ፣ አንዳንዴ ደሞ ቀንደኛ ጠላት በመሆን የዘመናት ጉዞን አድርገዋል። የምድያማውያን ታሪክ ከታላቁ ነቢይ ሙሴ ሕይወት ጋር በእጅጉ ይገናኛል። ሙሴ የፈርዖንን ቁጣ በመሸሽ ከግብጽ በወጣ ጊዜ መጠጊያ ያገኘው በምድያም አገር ነበር። በዚያ የምድያምን ካህን ዮቶርን አገኘ። ዮቶር ለሙሴ ጥበቃን ብቻ ሳይሆን ልጁ ሲጳራንም በመስጠት የቤተሰቡ አካል እንዲሆን አድርጎታል። ሙሴ በዛች ሀገር ለአርባ ዓመታት ያህል ኖረ። ከምድያማውያን ጋር ተቀላቅሎ በጎችን እየጠበቀ ስለ እግዚአብሔርም የበለጠ እየተረዳ ኖረ። ይህ ጊዜ ሙሴ ወደፊት እስራኤልን ከግብጽ ባርነት ነጻ ለማውጣትና ወደ ተስፋይቱ ምድር ለመምራት የሚጠራበትን ታላቅ ጥሪ ለመቀበል ሲዘጋጅ የነበረበት የዝግጅት ወቅት ነው። የዮቶር ጥበብ የተሞላበት ምክርም ለሙሴ በመሪነት ጉዞው ላይ ትልቅ አስተዋጽኦን አድርጓል። ይሁንና የምድያማውያንና የእስራኤላውያን ግንኙነት ሁል ጊዜ በሰላምና በወዳጅነት የተሞላ አልነበረም። ጊዜያት እያለፉ ሲሄዱ የምድያማውያን ኃይል እየገነነ መጣ፣ የእስራኤላውያንም ቀንደኛ ጠላት ሆኑ። በመጽሐፈ መሳፍንት እንደተመዘገበው እስራኤላውያን ከእግዚአብሔር መንገድ በራቁ ጊዜ ለሰባት ዓመታት ያህል በምድያማውያን ጭቆና ሥር ወድቀዋል። ምድያማውያን እንዳንበጣ የእስራኤላውያንን ምርት ያወድሙ ከብቶቻቸውን ይዘርፉ ሕዝቡንም በድንጋጤና በፍርሃት ያሸብሩ ነበር። በዚህ የጨለማ ዘመን እግዚአብሔር ለሕዝቡ ጩኸት መልስ ሰጠ። ጌዴዎን የተባለውን ከትንሽ ነገድ የወጣውን ነገር ግን በልቡ ጀግንነት የነበረውን ሰው አስነሳ። ጌዴዎን በእግዚአብሔር ኃይል ታምኖ በ300 ሰዎች ብቻ እጅግ ብዙ የነበረውን የምድያማውያንን ሰራዊት ድል አደረገ። ይህ ታሪክ የምድያማውያን ኃይል ምን ያህል እንደነበርና የእግዚአብሔር ጣልቃ ገብነት እንዴት ታላቅ ነገርን እንደሰራ ያሳየናል። የኬጡራ ልጆች የሆኑት ምድያማውያን በዚህ መልኩ በእስራኤል ታሪክ ላይ ቀጥተኛና አንዳንዴም አውዳሚ ተጽዕኖ አሳድረዋል። የኬጡራ ልጆች ከወታደራዊ ኃይላቸው ባሻገር በንግድ ሥራዎቻቸውም ይታወቃሉ። ከምሥራቅ ወደ ምዕራብ በሚያልፉ የንግድ መስመሮች ላይ ቁልፍ ቦታ ይዘው ቅመማ ቅመሞችን፣ ዕጣንና ሌሎች የከበሩ ማዕድናትን ይነግዱ ነበር። ይህ በወቅቱ በነበረው የዓለም ኢኮኖሚ ላይ የራሳቸውን ድርሻ እንዲያበረክቱ አድርጓቸዋል። የምድያም ትውልድ ታሪክ የኬጡራ ልጆች እንዴት ወደ ተለያዩ አቅጣጫዎች እንደተስፋፋና በዙሪያቸው ባሉ ሕዝቦች ላይ ምን ያህል ተጽዕኖ እንዳሳደረው የሚያሳይ ነው። ይህ ሁሉ የሚያሳየው የኬጡራ ዘር በታሪክ ውስጥ የነበረውን ውስብስብና ዘርፈ ብዙ ሚና ነው። ከምድያም ባሻገር የኬጡራ ማኅፀን ሌሎች ስድስት ወንድ ልጆችም ለአብርሃም አበርክቷል። ምንም እንኳን እንደ ምድያም በታሪክ መድረክ ላይ ጎልተው ባይወጡም የዘር ሐረጋቸውን በመመስረት በጥንታዊው ዓለም ላይ የሕዝቦች ስርጭት የራሳቸው አሻራን ጥለዋል። ዚምራን የተባለው የኬጡራ የበኩር ልጅ በአረቢያ ምድር እንደሰፈረና ከሌሎች የአብርሃም ዘሮች ጋር እንደተቀላቀለ ይታመናል። እያንዳንዱ የኬጡራ ልጅ የአብርሃምን በረከት በከፊል ተቀብሎ ወደ ተለያዩ አቅጣጫዎች በመጓዝ አዳዲስ ማህበረሰቦችን መስርቷል። ሌላኛው የኬጡራ ልጅ ዮቅሻን የሁለት ታዋቂ ነገዶች አባት በመሆን ይታወቃል፤ ሳባና ድዳን። እነዚህ ስሞች በታሪክ መዝገብ ውስጥ በተደጋጋሚ የተጠቀሱ ሲሆን በንግድ ሥራቸውና በሀብታቸው የታወቁ ህዝቦች ናቸው። ሳባውያን የዕጣንና የቅመማ ቅመም ንግድን በመቆጣጠር ዝናቸው ገኗል። በመጽሐፍ ቅዱስ ንግሥተ ሳባ የንጉሥ ሰለሞንን ጥበብ ለመስማትና ስጦታዎችን ለማቅረብ ከሩቅ አገር ስለ መምጣቷ ይተርካል። ይህ ታሪክ የሳባውያን የንግድ አድማስ ምን ያህል ሰፊ እንደነበርና ከሌሎች ሀያላን መንግሥታት ጋር የነበራቸው ግንኙነት ምን ያህል የጠበቀ እንደነበር ያሳያል የሚሉ ምሁራን ጥቂት አይደሉም። ልክ እንደ ሳባውያን ሁሉ የድዳንም ሰዎች በንግድ ሥራ ተክነዋል። በምስራቅና በምዕራብ መካከል በሚገኙ የንግድ መስመሮች ላይ ቁልፍ ቦታ ይዘው ነበር። የድዳን ልጆች የሆኑት አሽሪም፣ ለጡሽምና ለአሚም የተባሉት የየራሳቸውን ነገዶች መስርተው በአረቢያ ምድርና በአካባቢው ተስፋፍተዋል። ስማቸው ከጥንታዊው የንግድ ከተሞችና ከካራቫን መስመሮች ጋር ተያይዞ ይነሳል። እነዚህ ነገዶች በሀብታቸውና በንግድ ብቃታቸው ብቻ ሳይሆን በባህላቸውና በስልጣኔያቸውም ይታወቃሉ። ሜዳን፣ ሌላኛው የኬጡራ ልጅ፣ በሰሜን ምዕራብ አረቢያ እንደሰፈረ ይነገራል። ምንም እንኳን ስለ ሜዳውያን ብዙ ዝርዝር መረጃ ባይገኝም እነርሱም እንደ ሌሎቹ የኬጡራ ልጆች በአካባቢያቸው ከነበሩ ሌሎች ነገዶች ጋር በመቀላቀልና በመጋባት የየራሳቸውን ማህበረሰብ መስርተዋል። ይሽባቅና ሹዋሕ የኬጡራ የመጨረሻዎቹ ሁለት ልጆች፣ ስማቸው በመጽሐፍ ቅዱስ ውስጥ በአጭሩ ቢጠቀስም ከዚያ በዘለለ ስለ እነርሱ ብዙ አልተብራራም። ይሁንና እነርሱም የአብርሃም ልጆች እንደመሆናቸው መጠን ወደ ምስራቅ አገር ከተላኩት ወንድሞቻቸው ጋር በመሆን የየራሳቸውን ነገዶች መስርተው በአረቢያ ምድርና በአካባቢው ተበታትነው እንደሚገኙ መገመት ይቻላል። የሹዋሕ ዘር የሆነው ቢልዳድ ከኢዮብ ሶስት ወንዶች ልጆች አንዱ እንደሆነ በመጽሐፈ ኢዮብ ተጠቅሷል። ይህም የኬጡራ ዘሮች ከቃል ኪዳኑ ሕዝብ ጋር የነበራቸው ግንኙነት አልፎ አልፎም ቢሆን እንደቀጠለ ማሳያ ነው። በአጠቃላይ የኬጡራ ልጆችና የልጅ ልጆቻቸው ታሪክ የአብርሃም ዘር እንዴት ወደ ተለያዩ አቅጣጫዎች እንደተስፋፋና የብዙ አሕዛብ አባት የመሆኑ የተስፋ ቃል እንዴት በተለያዩ መንገዶች ፍጻሜ እንዳገኘ የሚያሳይ ነው። ምንም እንኳን የቃል ኪዳኑ ዋነኛ መስመር በይስሐቅ በኩል ቢሆንም እነዚህ ነገዶችም የአብርሃምን በረከት በከፊል ተካፍለዋል። ታሪካቸው በጥንታዊው የመካከለኛው ምስራቅ የህዝቦች ስርጭት፣ የንግድ ልውውጥና የባህል መስተጋብር ላይ የራሱን የማይፋቅ አሻራ ጥሏል። እያንዳንዱ የኬጡራ ልጅ የየራሱን መንገድ ተከትሎ የየራሱን ታሪክ ጽፏል። ነገር ግን ሁሉም የታላቁ የእምነት አባት የአብርሃም ልጆች መሆናቸው አይዘነጋም። የኬጡራ ወደ አብርሃም ሕይወት መምጣትና የስድስቱ ልጆቿ መወለድ እንዲሁ ተራ ቤተሰብ ታሪክ አይደለም። ከጀርባው የእግዚአብሔርን ጥልቅ ጥበብና ሁሉን አቀፍ ዓላማ የሚያንጸባርቅ በዘመናት ውስጥ የሚፈስ የአምላካዊ አሠራር አካል ነው። አብርሃም የብዙ አሕዛብ አባት ትሆናለህ የሚል ታላቅ የተስፋ ቃል ከእግዚአብሔር ተቀብሏል። ይህ ቃል ኪዳን በዋነኛነት በልጁ በይስሐቅ በኩል እንደሚፈጸም ግልጽ ቢሆንም የኬጡራ ጋብቻና የልጆቿ መስፋፋት ግን ለዚህ ታላቅ የተስፋ ቃል ሌላ ገጽታና ስፋትን ይጨምራል። አብርሃም ከሣራ ሞት በኋላ በእርጅና ዘመኑ እንደገና አግብቶ ልጆችን መውለዱ የእግዚአብሔር ኃይልና በረከት በጊዜና በሁኔታዎች እንደማይገደብ ማሳያ ነው። የሰው ልጅ ተስፋ በቆረጠበትና ነገሮች ሁሉ ያለቁ በሚመስሉበት ወቅት እንኳን እግዚአብሔር አዲስ ምዕራፍን ሊከፍት አዲስ ጅማሬን ሊያደርግ እንደሚችል የኬጡራ ታሪክ ምስክር ነው። የኬጡራ ልጆች ወደ ተለያዩ የምስራቅ አገሮች መሰደዳቸውና የየራሳቸውን ነገዶች መመስረታቸው የአብርሃም ዘር እንዴት በምድር ላይ እንደተበተነና የብዙ አሕዛብ አባት ትሆናለህ የሚለው ቃል ኪዳን በተጨባጭ እንደተፈጸመ ያሳያል። እነዚህ ነገዶች ምንም እንኳን ከይስሐቅ የቃል ኪዳን መስመር ውጪ ቢሆኑም የአብርሃም የሥጋ ዘሮች ናቸው። ይህም የእግዚአብሔር ሐሳቢነትና በረከቱ በአንድ የተወሰነ ቡድን ላይ ብቻ ተወስኖ እንደማይቀር፣ ነገር ግን ሰፊና ሁሉን አቀፍ እንደሚሆን ያመለክታል። በተጨማሪም የኬጡራ ልጆች ታሪክ በተለይም ምድያማውያን ከእስራኤላውያን ጋር የነበራቸው መስተጋብር እግዚአብሔር በሕዝቦች መካከል ያለውን ግንኙነት እንዴት እንደሚመራ ማሳያ ነው። አንዳንድ ጊዜ ወዳጅ፣ ሌላ ጊዜ ደግሞ ጠላት በመሆን ምድያማውያን በእስራኤል ታሪክ ላይ ጉልህ ተጽዕኖ አሳድረዋል። ይህ ሁሉ እግዚአብሔር በታሪክ ውስጥ እንዴት እንደሚሠራና ዓላማዎቹን ለማስፈጸም የተለያዩ ሕዝቦችንና ሁኔታዎችን እንዴት እንደሚጠቀም ያስገነዝበናል። የኬጡራ ስም ትርጉም ዕጣን ወይም መልካም ማዓዛ መሆኑም ሌላ ጥልቅ አንድምታ አለው። ዕጣን በመጽሐፍ ቅዱስ ውስጥ ብዙውን ጊዜ ከጸሎትና በእግዚአብሔር ፊት ከመቅረብ ጋር ይያያዛል። ምናልባትም የኬጡራ ወደ አብርሃም ሕይወት መምጣት በአብርሃም የመጨረሻ ዘመናት ውስጥ አዲስ መንፈሳዊ መነቃቃትና እግዚአብሔርን የማግኘት ማዓዛ ይዞ የመጣ ሊሆን ይችላል። ይህ ታሪክ በታላላቆቹ የሣራና የይስሐቅ ታሪኮች ጥላ ስር ቢደበቅም እግዚአብሔርን ሁሉን አቀፍ ፍቅርና አሳቢነት እንዲሁም የተስፋ ቃሉን በምንረዳው መንገድ ብቻ ሳይሆን ባልጠበቅናቸውና ባላሰብናቸው መንገዶች ጭምር እንደሚፈጽም ያስታውሰናል። የኬጡራና የልጆቿ ታሪክ የእግዚአብሔር ሐሳብ ምን ያህል ሰፊና ውስብስብ እንደሆነ፣ እንዲሁም እያንዳንዱ ግለሰብና እያንዳንዱ ነገድ በራሱ ታላቅ እቅድ ውስጥ የራሱ የሆነ ድርሻ እንዳለው የሚነግረን ነው። ይህንን ስንረዳ የእግዚአብሔርን ጥበብና አሰራር ይበልጥ እናደንቃለን። እንዲሁም በሕይወታችን ውስጥ የሚፈጸሙ የሚመስሉ ጥቃቅን ነገሮችን እንኳን ትልቅ ዓላማ ሊኖራቸው እንደሚችል እንረዳለን። የኬጡራ ልጆች ታሪክ፣ በተለይም የምድያማውያንና የሳባውያን፣ በዘፍጥረት መጽሐፍ ብቻ ተወስኖ ነው ይቀራ አይደለም። በኋላኞቹ የነቢያት መጽሐፍ ውስጥ የነዚህ ነገዶች ስም በተደጋጋሚ ሲጠቀስ እናገኛለን። ይህም በጥንታዊ ዓለም የነበራቸውን ተቀባይነት ያለው ፋይዳና በእግዚአብሔር የዘመናት አሰራር ውስጥ የነበራቸውን ስፍራ ያመለክተናል። ነቢዩ ኢሳይያስ ስለ ጽዮን የወደፊት ክብርና ስለ አሕዛብ ወደ እግዚአብሔር ብርሃን መሰብሰብ በሚተነብይበት አስደናቂ ምዕራፍ ላይ የምድያምና የሳባን ስም በግልጽ ይጠቅሳል። በምዕራፍ 60 ቁጥር 6 ላይ እንዲህ ይለናል፣ የግመል ብዛት የምድያምና የኤፋ ግመሎች ይሸፍኑሻል፣ ሁሉ ከሳባ ይመጣሉ፣ ወርቅና ዕጣን ያመጣሉ፣ የእግዚአብሔርንም ምስጋና ያወራሉ። ይህ ትንቢት በቀጥታ ከኬጡራ የልጅ ልጆች ጋር ይገናኛል። ምድያምና ሳባ ሁለቱም የኬጡራ የልጅ ልጆች የሆኑ ነገዶች ናቸው። ኤፋ ደግሞ ከምድያም ልጆች አንዱ ነው። ይህ የኢሳይያስ ትንቢት ምንኛ አስገራሚ ነው! በአንድ ወቅት የእስራኤል ጠላቶች የነበሩት፣ ሕዝቡን ሲያስጨንቁና ሲያጠቁ የነበሩት ምድያማውያን ወደፊት የጽዮንን ክብር ለማየት ስጦታዎችን ይዘው እንደሚመጡና እግዚአብሔርን ምስጋና እንደሚያወሩ ይነግረናል። ይህ የእግዚአብሔር የይቅርታና የመታረቅ እጅ ምን ያህል ሰፊ እንደሆነ፣ በአንድ ወቅት በጠላትነት ተፈርጀው የነበሩት ሕዝቦች እንኳን ወደፊት በእርሱ መንግስት ውስጥ ስፍራ ሊኖራቸው እንደሚችል ይጠቁማል። የኬጡራ ዘሮች ከአብርሃም የቃል ኪዳን ዋና መስመር የተለዩ ቢሆኑም፣ በዚህ ትንቢት አማካኝነት ወደፊት ከእግዚአብሔር በረከትና ክብር ጋር እንደሚገናኙ ተስፋ ተሰጥቷቸዋል። ይህ ትንቢት የእግዚአብሔር አሳቢነት በአንድ ሕዝብ ብቻ ተወስኖ እንደማይቀር ነገር ግን ሁሉንም አሕዛብ እንደሚያካትት በድጋሚ ያረጋግጣል። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ፣ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ በማለት የጻፈው ቃል ከዚህ የኢሳይያስ ትንቢት ጋር በጥልቅ ይስማማል። የአብርሃም በረከት በልጁ በይስሐቅ በኩል ለእስራኤል እንደተላለፈ ሁሉ ለሌሎቹም ልጆቹ የመድረስ ዓላማ ነበረው። የነቢያት ቃላት እንደ መስታወት ያለፈውን ያሁኑንና የወደፊቱን እንድናይ ይረዱናል። የኬጡራ ልጆች ታሪክ በነቢያት መጽሐፍ ውስጥ መጠቀሱ የእነዚህ ነገዶች ታሪካዊ ፋይዳ ከፍ ያለ እንደሆነና በእግዚአብሔር የዘመናት አሰራር ውስጥ የራሳቸው የሆነ ሚና እንደነበራቸው ያረጋግጣል። ይህንን ስንረዳ የመጽሐፍ ቅዱስን ትረካ ይበልጥ በተሟላና በተገናኘ መልኩ ለማስተዋል እንችላለን። የኬጡራ ዘሮች ምንም እንኳን ብዙ ጊዜ ከትኩረት ውጪ ቢሆኑም የነቢያት ድምጽ ግን ታሪካቸውን ከፍ አድርጎ በማውሳት በእግዚአብሔር ፊት ያላቸውን ስፍራ ይጠቁመናል። የኬጡራ ማንነትና በአብርሃም ሕይወት ውስጥ የነበራት ሚና ለዘመናት በሊቃውንትና በተንታኞች መካከል የተለያዩ ውይይቶችና መላምቶችን አስነስቷል። በመጽሐፍ ቅዱስ ስለ እርሷ የሚሰጠን መረጃ አጠር ያለ በመሆኑ በተለያዩ የትርጓሜ አቅጣጫዎች እንዲታይ በር ከፍቷል። ከነዚህ ትርጓሜዎች መካከል አንዱና ዋነኛው ቀደም ሲል እንደጠቀስ ነው። ኬጡራ ምናልባት አጋር ራሷ ልትሆን እንደምትችል የሚገልጸው ነው። ይህ መላምት በተለይም በአንዳንድ የአይሁድ የጥንት ጽሑፎች ውስጥ ይገኛል። ይህንን ሀሳብ የሚያቀርቡት ኬጡራ የሚለው ስም መታሰር ወይም መተሳሰር ከሚለው የዕብራይስጥ ቃል ጋር ሊዛመድ ይችላል ከሚል መነሻ ነው። ይህም አብርሃምና አጋር ከብዙ ዓመታት መለያየት በኋላ በእግዚአብሔር ፍቃድ እንደገና መተሳሰራቸውንና አዲስ የሕይወት ምዕራፍ መጀመራቸውን ያመለክታል ይላሉ። በተጨማሪም አጋር በምድረ በዳ ከተሰደደች በኋላ እግዚአብሔር ለልጇ ለእስማኤል ታላቅ የተስፋ ቃል እንደሰጣትና እንደሚባርከው ተጽፏል። ስለዚህ ይህ መላምት አጋር ወደ አብርሃም ቤት መመለሷ የእግዚአብሔርን ቃል ኪዳንና አሳቢነት የሚያሳይ ነው ብሎ ይከራከራሉ። ይህ ትርጓሜ ምንም እንኳን አስገራሚና እንዳንድ ስሜታዊ አንድምታዎችን የያዘ ቢሆንም በመጽሐፍ ቅዱስ በቀጥታ የተደገፈ አይደለም። የዘፍጥረት ፍጥረት መጽሐፍ ኬጡራን ሌላይቱ ሚስት በማለት ሲጠቅሳት ከአጋር የተለየች እንደሆነ የሚያመለክት ነው። አብዛኞቹ የመጽሐፍ ቅዱስ ምሁራንና ተንታኞች ኬጡራን የአብርሃም ሦስተኛ ሚስት አድርገው ይመለከቷታል። ሌላው ሊቃውንቱ ትኩረት የሚሰጡበት ነጥብ የኬጡራ ልጆች ወደ ምስራቅ አገር መሰደዳቸውና አብርሃም ለቁባቶቹ ልጆች ስጦታዎችን ሰጥቶ ከይስሐቅ መለየቱን ነው። ይህ ድርጊት አብርሃም በልጆቹ መካከል ሊፈጠር የሚችልን የይገባኛል ጥያቄንና ግጭትን ለማስወገድ ያደረገው ጥበብ የተሞላበት ውሳኔ እንደነበር ይታመናል። የተስፋው ልጅ ይስሐቅና የቃል ኪዳኑ መስመር የተቀደሰና ያልተበረዘ እንዲሆን በማሰብ ሌሎቹ ልጆቹን በበረከትና በስጦታ ወደ ራሳቸው ግዛት ልኳቸዋል። ይህ የአብርሃምን ፍትሐዊነትና ለሁሉም ልጆቹ የነበረውን አሳቢነት የሚያሳይ ነው። በተጨማሪም አንዳንድ ሊቃውንት የኬጡራ ልጆች በተለያዩ የአረቢያ ነገዶች መፈጠር ላይ የነበራቸውን ሚና በጥልቀት ያጠናሉ። ስማቸው ከጥንታዊ የንግድ መስመሮች፣ ከኃያላን ከተሞችና ከባህላዊ ማዕከላት ጋር መያያዙ እነዚህ ነገዶች በጥንታዊ የመካከለኛው ምስራቅ ታሪክ ኢኮኖሚና ፖለቲካ ላይ የነበራቸውን ተጽዕኖ የሚያስረዳ ነው ይላሉ የምድያማውያን ወታደራዊ ኃይልና የሳባውያን የንግድ ብልጽግና የኬጡራ ዘሮች በዓለም መድረክ ላይ የነበራቸውን ጉልህ ስፍራ የሚያሳዩ ምሳሌዎች ናቸው በአጠቃላይ የሊቃውንት ትርጓሜዎች የኬጡራን ታሪክ ከተለያዩ አቅጣጫዎች እንድንመለከትና የተደበቁ የሚመስሉ ትርጉሞችን እንድናስተውል ይረዳናል ምንም እንኳን አንዳንድ ጥያቄዎች መልስ ሳያገኙ ቢቀሩም የኬጡራና የልጆቿ ታሪክ በአብርሃም ሰፊ የሕይወት ትረካ ውስጥ የራሱ የሆነ ልዩና ጠቃሚ ስፍራ እንዳለው አያጠራጥርም። ይህንን ስንመረምር የመጽሐፍ ቅዱስ ጥልቀትና በውስጡ የያዛቸው ዘርፈ ብዙ ታሪኮች ይበልጥ እናደንቃለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።